በመደመር መንግስት እይታ የዘርፎችን ምርታ በሚል መሪ ሀሳብ ላለፉት ቀናት በሲዳማ ክልል ስልጠናቸውን ሲከታተሉ የቆዩ ከፍተኛና መካከለኛ አመራሮች በክልሉ እየተከናወኑ ያሉ የልማት ስራዎች ተዘዋውሮ ጎብኝተዋል። በጉብኝታቸውም የኮሪደር ልማት መስኖና የሌማት ትሩፋት መርሃ ግብር በስፋት ተመልክተዋል። በዚሁ ጊዜ የሐዋሳ ከተማ አስተዳደር ምክትል ከንቲባና ና የንግድና ገበያ ልማት መምሪያ ኃላፊ አቶ አገና ኔቶ ከተሞች ውብና ጽዱ ለማድረግ የተጀመረው የኮሪደር ልማት እንደ ሐዋሳ ከተማ አስተዳደር የመጀመሪያው ዙር በማጠናቀቅ ሁለተኛው ዙር እንደተጀመረና በአፈጻጸም ደረጃ ሰባ በመቶ መድረሱንም ገልጸዋል። በዚህ አመትም በ2018 ከ2017 አጋማሽ ጀምሮ እስካሁን እየተሰራ ያለው ትልቅ ፕሮጀክት ኮሪደር ልማት ብቻ ሳይሆን ትልቅ ራሱን የቻለ ፕሮጀክት ሁሉንም የኮሪደር ስትራክቸሮችን አሟልቶ የያዘ ከሳውዝ ስፕሪንግ እስከ ሀይሌ ጃንክሽን ከሀይሌ ጃንክሽን እስከ ሸዋበር ከሸዋበር እስከ ግሎባል ጋራጅ ና መጨረሻ ላይ እስከ ሻፌታ ታውር ድረስ የሚሄድ 11.2 ኪሎ ሜትር የሚሆን የአስፋልት ስራ የኮሪደር ልማት ስራ እየተሰራ ነው ያለው። በአሁኑ ሰዓት 70 ፐርሰንት ላይ ይገኛል ስራው። በአጠቃላይ ይሄ የእግረኛ መንገድ የያዘ አጠቃላይ ዩቲሊቲዎችን በሙሉ ፋሲሊቲዎችን የያዘ ሁሉም ስትራክቸሮች፣ ግሪነሪ፣ ታክስ ተርሚናል፣ የልጆች መጫወቻ እና የተለያዩ ፕላዛዎችን አሟልቶ የያዘ የኮሪደር ልማት ስራ እየተሰራ ነው ያለው። የሲዳማ ክልል እንስሳት ሀብት ልማት ቢሮ ኃላፊ አቶ አሰፋ ፎና በበኩላቸው ስልጠናው በአራት ዘርፎች ላይ ትኩረት በማድረግ ሲሰጥ እንደነበር አስታውሰው በሐዋሳ ከተማ ላይ እየተከናወነ ያለው የኮሪደር ልማት ስራ ተጠናክሮ ሊቀጥል ይገባል ያሉትም ሐዋሳ ከተማ ላይ የተጀመረው ኮሪደር ልማት ሁሉም ወረዳዎች ላይ ክፍለ ከተማዎች ላይ እንዲሁም ትናንሽ ማዘጋጃዎች ላይም መሰራት አለበት። መጠኑ ይነስ እንጂ ሁሉም ላይ ከተማዎች አካባቢ ለነዋሪዎች ምቹ የሆነ አካባቢ መፈጠር አለበት። ከተማ በፕላን መመራት አለበት፣ መንገድ መኖር አለበት ተብሎ ዘርፎች ምርታ ላይ ከተማ ነው የተለየውና ከዚህ አንጻር ሀዋሳ ከተማ ላይ ምንድነው የተሰራ ያለው የሚለውን ኮሪደር ልማት አይተናል። በጣም ጥሩ እንደሆነ ነው ያየ ነው። በጉብኝቱ ወቅት ያነጋገርናቸው ናቸው አመራሮችን በበኩላቸው የብልጽግና ጉዞን ለማሳካት እየተደረገ ያለው ጥረት አድንቀው ባዩት ነገር መደስታቸውን ገልጸዋል። ኮሪደር ልማት አይተናል፣ መሶብ ማዕከል አይተናል፣ እንደገናም ደግሞ ዙሪያ ላይ ያለውንም ልማቶችንም እያየን ነው ና ሀዋሳ ከተማ ላይ ታቦር ተራራ ላይ ያሉ እየተሰሩ ያሉ መንገዶች እንደገና ደግሞ ወደ ሀይሌ ሪዞርት አካባቢ ያለው አዲሱ የመብራት ዝርጋታ ፖሊዎች ተገጠሚ በተሰሩ ስራዎች ውስጥ አንዱ የቀይ ሽንኩርት ሁለተኛ ደግሞ በርበሬ ወይም ቃሪያ ነበረ ያየ ነው። ሌላው ጥቅ ሊጎመን ካየ ነው። እዛ አካባቢ የተሰራ በመስኖ ስራ ነው የተሰራ ከዛ የተሰራው ነበረ ያየ ከተሰራው ደግሞ ማህበረሰቡም ተጠቃሚ መሆናቸውን ነበረ በገለጻ ላይ ያየ ነው። ተግባር ፓርቲያችንና መንግስታችን በሰጠው ግንዛቤና ስልጠና መሰረት ው አርሶ አደሩ በግራም በቀኝም እያየን ያለን ውኩ ተአምር ነው። አሁን በዚህን ሰዓት በፊት በፊት እዚህ አይታሰብም እንደዚህ ልማት። በምግብ ራስን ከመቻል አኳያ ማህበረሰቡም ራሱን የቻለበት ሁኔታ ነው ያለው። በሲዳማ ክልል በሁሉም ዘርፎች ላይ እየተመዘገቡ ያሉ ውጤቶች ይበል የሚያሰኙ ናቸው ያሉት የክልሉ ከፍተኛና መካከለኛ አመራሮች፣ የህብረተሰቡን ተጠቃሚነት ለማረጋገጥ ትኩረት በማድረግ ሊሰራ እንደሚገባም ተመላክቷል። ከእርሻ አንጻርም ከእንስሳት ሀብት አንጻርም እንቅስቃሴው በጣም ጥሩ እንደሆነና እኛም ለምንድን ነው ያልሰራ ነው የሚል አንዳንድ አካባቢዎች ፖቴንሻልን ሳይጠቀሙ የነበሩ ለማየት እድል የፈጠረና ያለው እንቅስቃሴው በጣም ጥሩ እንደሆነ ነው አመራሮችም ሲያነሱ የነበሩት እኔም የታዘብኩት ይህን ነው። የገጠር ትራንስፎርሜሽን ማለት ምን ማለት ነው? የገጠሩ ማህበረሰብ በውሃ በጤና በትምህርት በመሰረተ ልማት በሁሉም ነገር ተጠቃሚ እንዲሆን ለገጠር ማህበረሰብ ምቹ ሁኔታ በመፍጠር የከተማና ገጠር ትስስር የገጠር ትራንስፎርሜሽንን በማረጋገጥ እና ሁሉ አቀፍ የሆነ ብልጽግና ሁለንተናዊ ብልጽግና የሚባለውን ለማረጋገጥ ጥረት እየተደረገ ነው ያለው።